ሰላም ሰላም፣ እንዴት ናችሁ? ዛሬ ከማሌዥያ ወደ ዶሃ፣ ከዛ ከዶሃ ወደ ዱባይ ይዣችሁ ላሄድ ነው። ኑ ከኔ ጋ አብረን እንሄድ። ጥሩ ጊዜ ነበር ያሳለፍኩት ማሌዥያ። የኤርፖርታቸው ነው ይህ። ደግሞ ላውንጃቸው ነው። በጣም ትንሽ ነው። ፍላይ የምናደርገው ካታር ኤርዌይስ ኪስዊት የሚባለው ነው። እንግዲህ፣ መቀመጫዎቹን እንደምታያቸው እንደዚህ ናቸው። እዛ ሻምፓይን አዘዝን፣ ወልካም ድሪንክ አመጡልን። ሻምፓይንን ሸርስ ሳንቆይ እንደገና መቀመጫችንን በደንብ እንዳሳያችሁ፣ ከዛ አልቲትዩድ ላይ ወጣን። ሰላሳ አምስት ፊት የተቀመጥኩት እዚህ ጋ ጄ ነው። ከዛ እራት ቀረበ። ምግቡ ምንም አይልም። ኢትስኬ ነው፣ ሲ ሳልመን ነው። ይሄም ብዙ አልወደድኩትም። እንደ ስጋ አይነት ነገር ነው። ከዛ አሳ አዘስኩኝ በሩዝ ምንም አይልም፣ ግን ያው ከኢሜሬትስ አይበልጥም ማለት ነው። እንግዲህ ሮስ ሻምፓይን እየጠጣን ምግብ እራታችንን ጨረስን። እዛ ቢጃማ አመጡልን። ልዩነቱ ኢሜሬትስና ካታር ይሄ ነው። እንግዲህ ቢዝነስ ክላስ ላይ ኢሜሬትስ ቢጃማ አይሰጥም። ካታር ቢዝነስ ክላስ ስዊስ ላይ ስታረጉ ቢጃማ ይሰጣሉ። ይሄ ደግሞ ኢሚኒቲ ኬታቸው ነው። ውስጡ እንደ ሎሽን የእጅ ሎሽን፣ ትንሽዬ ሽቶና ሊፕላም አለው። ሶክስ አለው። ስኖት ባድ ምንም አይልም። ከዛ ውስጡን እንግዲህ እንደዚህ ሰፊ ነው ቦታው። ከዛ ዘና እያልን እንግዲህ ወደ ዶሃ ደረስን። ከዛ ኤርፖርታቸው ደግሞ ይህን ይመስላል። በጣም ነው የሚያምረው ኤርፖርታቸው። ተርሚናል ስሪ መቀየር አለበት። ኢስ ላይክ ይህን እንኳ ኮፒ ያደረጉት ከሲንጋፖር ኤርፖርት ነው፣ ግን በጣም ትልቅ ነው። በጣም ነው የሚያምረው ውስጡ። ቢዝነስ ክላስ ደግሞ ፍላይ ስታደርጉ ላውንጅ አላቸው። ላውንጃቸው በጣም በጣም ትልቅ ነው። እንግዲህ ይሄ ፌመሱ እንትናቸው ነው የካታር ኤርላይንስ ላውንጃቸው። ከዛ መንገዳችንን ወደ ዱባይ አደረገ ዱባይ ገባ። እንግዲህ ከዚህ በኋላ ሌላ ጊዜ ደግሞ በሌላ ቪዲዮ፣ ከዛ ደግሞ ኢትዮጵያ ኤርላይንስ እኮ ማገኘው ሰው ባይ